አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል 23 የቀጠለ። ኤምራን ደሞ እኔም መስገጃ ላምጣ ብሎ ወደ ጓዳ ገባ። ኤልያስ ሁኔታቸው አላማረውም። እክራም ወደ ሽንት ቤት አምርታ በሽርጥ ኪሷ ውስጥ ይዘው የነበረውን ከሰል ፈርክሳ አወጣችና ነጩ የሽንት ቤት ግድግዳ ላይ እንዲህ ስትል ጻፈች። ማሚ አጠገብህ ያለው ሰው የአህመድ ገዳይ ነው። ገድሎ ሲያበቃ አዲሱን ሚስቱን እንዲህ እንዲህ የሚባል ቦታ እንዲህ የቤት ቁጥር የምትኖር ሴት፣ እሷንም አባቷንም ለመግደል ዛሬ ማታ እቅድ ያቅደዋል። አሰላሙ አለይኩም ወራህመቱላይ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው፣ ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ስለዚህ ቀስ ብለህ ከሰገድክ በኋላ ምንም ሳታስታውቅ ውጣና ካሉበት ወስደህ አንተ ጋር ሸሽጋቸው። አደራማሚ አህመድን ገለውታል። ከዛ አልፎ ተርፎ እሷን ሊገሏት ነው። እንዴትም አድርገህ ለጓደኛ ደረስለት። ሰውየው ጋርዶችና ሌሎች ነገሮች ስላሉት በፍጹም ልትነጋገረው እንዳትሞክር፣ ሳታስታውቅ ውጣ። ይህንን ጽሁፍ እንዳነበብከው በደንብ አድርገህ በውሃ አጥፋው። ካነበብክ ካነበበው ቆዳችንን ገፎ ነው ደመ ከልብ ነው የሚያደርገን ብላ ጻፈችና ወደ ሳሎን ወጣች። ማሚ አሁን መግባት ትችላለህ አለችው። ማሚም በሽታ ከመቀመጫው ተነሳ። ግን እንዳሰቡት አልሆነም። ነገረ ስራቸው ያላማረው ኤልያስ በጣም ይቅርታ አድርግልኝ ማሚ፣ ከእንቅልፌ እንደነቃው አንተን ሳይህ ያው ዩሪታ ይዞኝና አክብሬ የአህመድ ጓደኛ እንደሆንክ ስለማወቅ ወደዚህ የተቀመጥኩት እንጂ፣ ውሃ ሽንት በጣም ወጥሮ ይዞኛል። ቀድሜህ ብገባ ፈቃድህ ከሆነ አለው። ማሚም አረ ምንም ችግር አረ ምን ችግር አለው፣ ግባ ሲል ፈቀደለት። ኤልያስ ወደ ሽንት ቤቱ አመራ። ኢክራምና ኢምራን ነፍሳቸው ልትወጣ ምንም አልቀራቸውም። መሬት ተሰንጥቃ ብትውጣቸው ይመርጣሉ። በፍርሃት በላብ ተጠመቁ። እንዳለቀላቸው አመኑ። ኤልያስ ወደ ሽንት ቤቱ ሄደ። ኦማ መንገድ ላይ እጅግ አሳዛኝ በሆነ ሁኔታ ዶፍ ዝናብ እያላቸው ዶፍ ዝናብ እላያቸው ላይ እየወረደ በለቅሶ ታጅበው ራሳቸውን ጥለው እየተጓዙ ነው። እኚህ ሁሉ ዓመት ይሄን ሁሉ ዓመታት ለሱ ሲሉ ሕይወታቸውን ገብረው በቆሎ ቸርቻሪ የሆነው ዝቅ ብለው ያኖሩት ሱለይማን ከነመፈጠራቸው መፈጠራቸው ረስቷቸዋል። ይህንን ነገር ሰምተው አምነው መቀበል አልቻሉም። ዓይኖቹ ማየት ሳይችሉ ሳያዩ መኖርን አብረውት እየኖሩ ያለማመዱት የነበረውን ጉድለት ሁሉ አብረውት ሰቀቀኑ ሁሉ ሲቃውን ተቀብለው ለዚህ ያበቁትና ህይወታቸውን ትተው ህይወት የሰጡት ሱላይማን ከነመፈጠራቸውም ትዝም ላይለው እረስቷቸዋል። ይህንን መቀበል ስላልቻሉ እንባቸውን እያዘሩ ልክ እንደ ህጻን ልጅ ስቅስቅ ብለው እያለቀሱ በዝናብ ወጀብ ሰው ጉድ እስኪል ድረስ ሳይጠለሉ ሳይጠለሉ ይሄዳሉ። አውቀው ኮሜዲያን ቻርሊ ቻፕሊ እንደሚለው ዝናብ በዘነበ ጊዜ ማልቀስ ምክንያቱም የዝናብ እርጥበት እንባዬን ይጋርድልኛልና ብሎ እንዴተረተው እሳቸውም እያለቀሱ እንደሆነ በማያስታውቅ የዝናብ ሁኔታ አስፋልቱን በእግራቸው እየኳተኑ ነው ወደ ቤት ያመራሉ። ኡማ ተስፋ ቆርጠዋል፣ በጣም ልባቸው ተሰብሯል። አሁን አንድ ውሳኔ ላይ ደርሰዋል። ቀጥታ እየሄዱ ያሉት ወደ ቤታቸው ነው። እንደደረሱም እቃቸውን ሸክፈው ሻንጣቸውን ዘግተው ፌስታላቸውን ቋጥረው ወደ ሀገራቸው አዲስ አበባ አዲስ አበባን ለቀው ወደ ነበሩበት ሊመለሱ ከውሳኔ ደርሰው ወደ ቤት አመሩ። ውድና የተከበራችሁ የቻናል ቤተሰቦች ክፍል ሀያ ሶስት ይህንን ይመስል ነበረ። ክፍል ሀያ አራት ላይ እንግዲህ ኢክራም ሽንት ቤት ገብታ በከሰል ግድግዳው ላይ የአህመድ ጓደኛ ማሚ እንዲያየው ብላ የጻፈችው መልእክት አህመድ የአህመድ ጓደኛ ማሚ ያየዋል፣ ወይንስ ይሄ ተንኮለኛ ኤልያስ፣ እሱ ቀድሞ ሽንት ቤት ስለገባ እሱ ነው የሚያየው? የሚለውን ነገር ክፍል 24 ላይ አብረን የምንሰማ ይሆናል። ለዛሬ የነበረን ቪዲዮ እንዲሁም ቆይታ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አስተካክል የምትሉ ካለ አስተካከላለሁ። እኔ እናንተ ብላችሁኝ ወደ ኋላ የምለው ነገር የለኝም ብላችኋለሁ። ውድ ቤተሰቦች ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባሮችም ላይክ፣ ሸር አድርጉ። መምጣታችሁ ካልቀረ ደግሞ ላይክ አድርጉኝ፣ አይከፈልበትም። እኔም የመዲያም ቅመም ነኝ፣ እህታችሁ ነኝ። አበረታቱኝ። ገደፍ ደገፍ ነው፣ ገደፍ ደገፍ አድርጉኝ። እሺ፣ ለማንኛውም በዚህ ሁለት ሰናበታችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ